ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል ኦንላይን ትምህርትን በማስተማር ላይ እንገኛለን የምናስተምራቸውም አማርኛ እንግሊዝኛ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ በቴሌግራም በዋትሳፕ እንዲሁም እናንተ በምትጠቀሙ በሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ በያሉበት ቦታ ነው የምናስተምረውም። ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ቪዲዮችን ይዤላችሁ የመጣሁት ወይም በዛሬው ትምህርታችን ዘወትር የምንጠቀምባቸው ሰላምታዎች ቀለል ባለመንገድ ቴክስት ለመጸጻፍና እንዲም እንዲሁም ከተለያየ ሰዎች ጋር ከጓደኞቻችን ጋር ብዙውን ሰዓት ለመጸጻፍ እንቸገራለን። ዛሬ ቀለል ባለመንገድ እንዴት መጻፍና ማንበብ ፊደሎችን ሆሄዎችን መለየት እንዳለብን ነው በዛሬ ቪዲዮአችን ይዤላችሁ የመጣሁት ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል መልካም ትብብራችሁ ሳይለይም አብራችሁን ቆዩ። እንግዲህ ከዚህ ጋር እንደምታዩት በተለያዩ ቃላቶቹ ፊደሎችን ሆሄዎችን በማጣመር እና በማገጣጠም ነው ጽፌ ይዤላችሁ የመጣሁት። አሁን የመጀመሪያው ከዚህ ጋር ምን ይላል?

እንንዴት እንዴት ነሽ እንላለን። ለወንድ ልጅ ከሆነ እንዴት ነህ ብለን ሰላምታ እንጠይቃለን ወይም ቴክስት ልናደርግ እንችላለን ማለት ነው፣ ቀለል ባለ መንገድ። ቀጣይ ደግሞ የት ነህ ወይም ነሽ። እደግምላችኋለሁ የት የት የት ነህ ነህ ወይም ነሽ ነሽ ነሽ። በአንድ ላይ የት ነህ የት ነህ። ይሄ ለወንድ ልጅ ነው። ወይም የት ነሽ እንላለን። የት ነሽ ካልነ ደግሞ ለሴት ልጅ ነው። አንድ ቦታ ያለችበትን ቦታ የቱ ነሽ ነው ወይም የት ነሽ ብለን ለመጠየቅ በቴክስ መልኩ ስንፈልግ በዚህ አይነት መንገድ እንጽፍ እንጠይቃለን ማለት ነው። ቀጣይ ደግሞ ዛ ሬ አ ን ገ ና ኚ ም ዛሬ ዛሬ ዛሬ አ ን ገ ና ኝ ም በአንድ ላይ አንገናኝም አንገናኝም ዛሬ አንገናኝም ዛሬ አንገናኝም። አንድን ሰው በቴክስት መንገድ ለመጠየቅ ከፈለግነ ዛሬ አንገናኝም ብለን ሰላምታ እንጠይቃለን ማለት ነው። ቀጣይ እ ሺ እ ን ገ ና ኛ ለ ን እ ሺ እሺ እሺ እ ን ገ ና ኛ ለ ን ባንድ ላይ እንገናኛለን፣ እሺ፣ እንገናኛለን፣ እሺ፣ እንገናኛለን። ዛሬ አንገናኝም፣ እሺ፣ እንገናኛለን። ከተመቸው በቴክስ መንገድ ለመጻፍ ከፈለግነ በእንደዚህ መልኩ ጽፈን ማውራትና መለማመድ ፊደሎችን ሆሄዎችን ማጥናት መለየት እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር ሁ ሉ ሰ ላ ም ነ ሁ ሁ ሉ ሁሉ ሁሉ ሰ ላ ም ሰላም ሰላም ነ ው ነው። በአንድ ላይ ጠቅለል አድርገን ስናነብ ሁሉ ሰላም ነው፣ ሁሉ ሰላም ነው። ጓደኛችን ወይም የተለያየ ሰዎችን ሊሆን ይችላሉ። ሁሉ ሰላም ነው ብለን እንጠይቃለን። ቀጣይ ደግሞ ፈጣሪ ይ መ ስገነ ፈጣሪ ይመስገነ በአንድ ላይ ፈጣሪ ይመስገን፣ ፈጣሪ ይመስገን እንላለን። አንድ ሰው ሁሉ ሰላም ነው ብሎ ቢጠይቀን ወይም እንዲሁ ደውሎ ሁሉ ሰላም ነው፣ ፈጣሪ ይመስገን ብለን በቴክስትም ሊጽፍልን ይችላል፣ ምላሽ እንሰጣለን ማለት ነው። ቀጣይ ደግሞ ሰ ላ ም አ ደ ራ ች ሁ ሰ ላ ም ሰላም ሰላም አ ደ ራ ች ሁ አደራችሁ ሰላም አደራችሁ ሰላም አደራችሁ። ከዛ ቀጣይ አሁንም ደግሞ ሰ ላ ም ሰላም እን ዴ ት ና ቺ ሁ በአንድ ላይ ጠቅለላ አድርገን ስናነብ ሰላም ሰላም እንዴት ናችሁ። ከዚህ ጋር ሰላም አደራችሁ እግዚአብሔር ይመስገን ወይም ፈጣሪ ይመስገን ብለን ምላሽ ቴክስ ልናደረግ እንችላለን። ሰላም እንዴት ናችሁ። አሁን ቴክስ ለማድረግ ብንፈልግ ሰላም እንዴት ናችሁ ብለን ለመጻፍ ከፈለግ ነ ሰላም እንዴት ናችሁ ቀለል ባለ መንገድ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ስራ ቆ ን ጆ ነ ው ስራ ስራ ስራ ቆ ን ጆ ቆንጆ ነ ው ነው ስራ ቆንጆ ነው ስራ ቆንጆ ነው ቀጣይ ጥሩ በ ርት ተህ ስራ አንድ ላይ ጥሩ ጥሩ በርትተህ በርትተህ ስራ ስራ ጥሩ በርትተህ ስራ። ስራ ቆንጆ ነው። አዎ አሪክ ነው። ቆንጆ ነው ብሎ ቴክስ ቢያደርግልን ምላሽ ወይም ስራ ቆንጆ ነው ብለን ብንጠይቀው ከዛ ምን እንላለን? ጥሩ በርትተህ ስራ ብለን ቴክስት ልናደረግለት ወይም ልናወራው እንችላለን ማለት ነው። ቀጣይ አ ሪፍ አ የ ሩ ይ መቻል አ ሪፍ አሪፍ አሪፍ አ የሩ አየሩ ይመቻል አንድን ጓደኛችን ወይም እህታችን አሪፍ አየሩ ይመቻል አሪፍ ነው አየሩ ይመቻል ወይም ብሎም ቢጠይቀን አሪፍ አየሩ ይመቻል ብለን ቴክስ በቴክስ መንገድ ለመጠየቅ ብንፈልግ አሪፍ አየሩ ይመቻል ብለን ቴክስት እናደረግለታለን ከዛ አ ወ አ ወ በጣም ጥሩ ነው በአንድ ላይ ጠቅለል አድርገን ስናነብ አዎ፣ በጣም በጣም በጣም ጥሩ ጥሩ ነው። አሪፍ አየሩ ይመቻል። ወይም አሪፍ ከዚህ ጋር ነው የሚል ብንጨምርበት፣ ነው የምትለዋ ከዚህ ጋር ያለች አሪፍ ነው አየሩ ይመቻል። አዎ በጣም ጥሩ ነው ብለን ቴክስ መመለስ መጻጻፍ እንችላለን ማለት ነው፣ ቀለል ባለ መንገድ በእንደዚህ መንገድ እየተጻፍነ መለየት ማንበብ እንችላለን አጠቃላዩን ጠቅለት ስናደርገው እንዴት ነህ ወይም እንዴት ነሽ የት ነህ ወይም የት ነሽ ዛሬ አንገናኝም እሺ እንገናኛለን ሁሉ ሰላም ነው ፈጣሪ ይመስገን ሰላም አደራችሁ ሰላም እንዴት ናችሁ ስራ ቆንጆ ነው። ጥሩ። በርትተህ ስራ። አሪፍ። አየሩ ይመቻል። አዎ፣ በጣም ጥሩ ነው። ቀለል ባለ መንገድ በእንደዚህ መንገድ ምን መለማመድ እንችላለን። በቀጣይ ቪዲዮችን እስክንገናኝ መልካም ጊዜ፣ መልካም ቆይታ።